ሰላም ሰላም ውድ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ እያላችሁ በሰላማችሁ ብዝት ይበል። ሰላም ሁኑልኝ። ይህን ሰሙን ጠፍቻለሁኝ። በሚመች ሁኔታ ውስጥ አልነበርኩኝም። ስለዚህ ቪዲዮ አለኝ ሀይሚን፣ ያው የሀይሚና ብሩክ ነገር ነው። እኔ እንግዲህ ያው በብዛት በጣም ስለምወዳቸው በእነሱ ነገር ላይ ነው ብዙ ጊዜ ማውራው። ግን አያለው፣ ቪዲዮ አምልጦኝ አያውቅም። አያለው ቪዲዮዋቸውን ቪዲዮ ከማየት ወደ ኋላ አላልኩም፣ ግን እኔ በማይመች ነገር ውስጥ ስለነበርኩኝ ስላልተመቸኝ ይችን ሁለት ቀን ጠፍቻለሁ። ያው በሰላም መግባታቸውን አይቻለሁኝ። ያው ባቀረቡት ከትላንት ወዲያ ነው እንደዛ ባቀረቡት ቪዲዮ ላይ በሰላም በመግባታቸው ደስ ብሎኛል። ያው ለመጨረሻ ጊዜ ጓደኛቸውን ተሰናብተው ሲሄዱ በጣም ነው ያዘንኩት፣ ምክንያቱም በጣም ጥሩ ልጅ ሚኪላ የሚባለው ስሙ ብቻ እኔ ስሙን ረሳሁት፣ ግን በአጋጣሚ ሶሪ ያው ቢኒ ይሁን እንደዛ ነው ስሙ። በጣም የተባረከ ልጅ እግዚአብሔር ይስጠው። ያው እነሱም ሲያመሰግኑ ሰምቻለሁ። በነበሩበት እዛ በነበሩበት ጊዜ በሚያስፈልጋቸው ነገር ሁሉ ከጎናቸው እንደነበር እና እነሱም አመስግነውት ነበረ። እግዚአብሔር ይስጠው፣ ያስበውን ሊያሳካለት። ደስ ይላል አንዳንድ ቀና ሰዎች እንደዚህ ለሰዎች መልካም ሲሰሩ ደስ ይላል። ለሀይሚዬ እና ለብሩክ ደግሞ ስላደረገው ነገር ሁሉ ምላሹን ከእግዚአብሔር ያገኛል። ያው ብዙ ገጠመኞች እንዳላቸው ወደፊት እንደሚነግሩን ተናግረዋል። ከገጠመኙ መካከል ግን ያው የሚሄዱበት ቀን መጨረሻ ላይ ሀይሚ ሞባይሏን ጥላ ነበር። ያው ግን ውጭ ሀገር እቃ አይጠፋችሁም። ብዙ ጊዜ የትኛውም ውጭ ሀገር እዚህም ቢሆን የትኛውም እንደኛ እንደ ኢትዮጵያ አይደለም። ብዙ ጊዜ እኔ አዲስ ነገር የሆነብኝ እዚ ያየሁት ምንም እቃ ጠፍጧችሁ ባስ ውስጥ፣ ትሬን ውስጥ አንዳንድ ቦታ ጥላችሁ እቃችሁ በአካባቢ ባለው ወይ ቀበሌ በሚባል ነገር ውስጥ ነው የሚሰጠው። ባስ ውስጥ ወይ ትራንስፖርት ውስጥ በአጠቃላይ ከሰጣችሁ ወደ ትራንስፖርት ዋናው ቦታ መደወል ነው እና ኢንፎርሜሽን መስጠት ነው በስንት ሰዓት እንደተሳፈራችሁ ምን አይነት ባስ ውስጥ እንደተሳፈራችሁ ስንት ቁጥር ባስ ውስጥ እንደተሳፈራችሁ ከእናንተ ኢንፎርሜሽን መስጠት ብቻ ነው የሚጠበቀው እቃችሁን ቦርሳ ማንኛውም እቃ ገንዘብ የያዘም ነገር ይሁን የትኛውንም ነገር ወርቅ እንኳን ቢጠፋችሁ በስነ ስርዓት ታገኙታላችሁ እኔ ውጭ ሀገር ያየሁት በጣም ኳሊቲያቸው ይሄ ነው በቃ እና ሀገሬን ሀገር ቤት ስንሄድ እኮ ወርቅ አድርገን ማንሄድ እኛ እንፈራለን አፍሪካ ውስጥ ያለው ነገር የለም። ያውቃቸውን አግኝተዋል፣ ብቻ ዋናው የትጋ እንዳስቀመጡት ካልረሱት ያገኙታል። ስላገኙት ያውም ደግሞ ከብሩክ የተሰጠ ስጦታ ነበረ፣ ስላገኙት ደስ ብሎኛል። ያው እኔም ጠፍቼ ስላልሰራሁበት ነው። ይህንን ባጭሩ በጣም ደስ ብሎኛል። አይቻሉ፣ ቪዲዮቸውን አያሉ እኔ ባለመመቸት አልሰራውም እንጂ ያው ትላንትና ደግሞ አልመጡም። ደክሟቸው ያው እረፍት ያስፈልጋቸዋል። ከመንገድ ሲገባ በጣም ይደክማል፣ እረፍት ያስፈልጋል። ግን አንድ ልጅ እኔ ስሙን እሱንም አሁን ስሙን አላስታውሰውም ቪዲዮንም ስለማላቀው ልጁ የሆነ ቪዲዮ ሰርቶ ነበር በሀይሚዬ ሁላችንም ተሰምቶናል እንደ ጠፋች ብሎ መስራቱ እኔ መጀመሪያ ላይ አርስቱን ሳይ በጣም ደንግጬ ነበር። ውስጡን ደግሞ ሳይ ገና ከመምጣታቸው ደክሟቸው እያለ ይሄን ነገር መስራቱ ልጁ እንደውም የእነሱን ደጋፊዎች የጨረቃ ፋሚሊዎችን በጣም ነው ያበሳጨው። በጣም ነው የተሰማቸው። ልጁ ይቅርታ ወጥቶ እንዲጠይቅም ተናግረዋል። ሳዳምጣቸው ነበር ማታ። ተመችቶ በተመቸኝ ሰዓት ትንሽ አዳምጫቸዋለሁ ዛሬ። ልክ ናቸው። የሚሰራና የማይሰራ ማወቅ አለብን። አንዳንዴ በእነሱ አማካኝነት ሰብስክራይብ ለማግኘት ተብሎ ሌላ አይዲያ አምጥቶ እኮ ቢያቀርብ ያው ያውቁት አለ አይደል በቅርብ የሚያውቁት ልጅ ነው። ሌላ ሀሳብ አምጥቶ ቢያቀርብ ጥሩ ነበር። እኔም ራሱ ደስ አላለኝም። እንደዛ ግርግዳ እንትን ምንድን ነው እንጨቱ ላይ ፎቶዋን ለጥፎ አቀነባብሮ አዘጋጅቶ ያንን ሁሉ ቅንብር ከሚሰራ ያ ድርግ ፕራንክ በሌላ መንገድ ቢያደርጋቸው ጥሩ ነበር። በዛ ላይ ብሩክ በጣም በዝናብ ተደብድቦ ነበር። ኃይለኛ ዝናብ እየዘነበ ባለበት ሰዓት ነበር የጠራው እና ሁሉም ሰው ተናዷል። ያው ለሁለተኛ እንዳይለመደው በዚህ አጋጣሚ በቀናነት በቅልቡና ልቡና ይመስለኛል ያደረገው። ወደኋላ ዞር ብሎ አላየውም እንግዲህ ምን ይመጣብኛል ብሎ ያው ትክክል አደለም። አሁን ብዙ ሰዎች ስለተናገሩት የጨረቃ ፋሚሊዎችን በአጠቃላይ ተናግረውታል። እንግዲህ ከሰማ ካሁን በኋላ ያደርግም ወቶ የሚቅርታ ይጠይቃል ብዬ ነው ማስበው። ዛሬም ሀይምዬ ስትመጣ ይቅርታ ጠይቆኛል በስልክ እኔ ቅርታ ስላደረግኩለት እናንተ የሚቅርታ አድርጉለት ብላ ተናግራለች። እንግዲህ ሀሳቧን ማክበር አለብን። ሁላችንም ይቅርታ ማድረግ አለብን። የሰራው ስራ ትክክል አይደለም፣ በማወቅም ባለማወቅም አጥፍቷል። ሁለተኛ ግን እንዲህን አይነት እኛንም ማስደንገጥ በዚህ መልኩ ሰብስክራይብ መፈለግም ጥሩ አይደለም። ያንን እንግዲህ ማስተካከል አለበት ካአሁን በኋላ ብዬ አስባለሁ። ትናንትና እኔ ብሩክ በጣም አሳዝኖኝ ነበር፣ ብዝናብ እየተደበደበ የታለ ፎቶ እያለ በቃ እንትን ሲከተለው እና በጣም ሁላችንም ተሰምቶናል። በዛ መልኩ ማለቁ ጥሩ ነው። ዛሬ ደግሞ መተውልናል፣ ጨረቃዎቹ ደስ በሚል ቪዲዮ ነው የመጡት። በቃ እንደዚያ አጭር የማስደንገጥ ነገር ፕራንክን በለው እንደዛን አይነት ነገር ነው። ያው ዱባይ ብንኖር ብላ ጥያቄ እንደምታቀርብለት አስቀድማ ነገረችን። ጥያቄውን አቅርባለች። ያው አይሆንም ብሏታል ብሩኬ። እንደውም ከዚህ በፊት ለመኖር እዛ ወይ ከነጭራሹ ልኖር ይችላል ብሎ ነበረ፣ ያው እሷን ጋር በተጋጩበት ጊዜ ግን አሁን ደግሞ እንደውም እሷን እየከለከለ ነው ያለው። መኖር አንችልም ብዙ ነገሮች አሉ፣ ብዙ ነገሮች ማስተካከል የሚገባን ነገሮች አሉ። አይሆንም ብሏታል። ይህም ለጨዋታ ነው ለጨዋታው ድምቀትን የጠየቀችው እንጂ ከእሱ ተለይታ ለመሄድ ማስብ አደለም። ያውስ እሺ ይለኛል እሺ አይለኝም የሚለውን ነው። ግን እግዚአብሔር ፍቃድ ከሆነ ደግሞ እነሱ ስላሉ ብቻ አደለም። የእግዚአብሔር ፍቃድ ከሆነ እግዚአብሔር ኑሩ በሚላቸው ሀገር ነው የምትኖሩት። ይህንን አሁን ያለሁበትን ሁኔታ እኔ አስቤ ካልኩሌሽን አድርጌ ያለም ያደለም። ግን በልጅነቴ ብዙ ጊዜ ምኞታችንን ስንነጋገር ከሰዎች ጋር እንደሆነ ውጭ መሄድ እል ነበር ድሮ። ግን ሳላስበው እግዚአብሔር በራሱ ጊዜ በራሱ መንገድ እኔ ባሰብኩት መንገድ ሳይሆን በራሱ መንገድ ይኸው በውጭ እንድኖር አድርጎኛል፣ ከልጆችም ጋር ከባለቤቴም ጋር እና ሰው ያሰበውን ሰው ያስባል፣ እግዚአብሔር ይፈጽማል። እኛ ደግሞ ህይወታችንን ያው እንለፋለን፣ እንጥራለን ህይወታችንን ያሰብነው ነገር በህይወታችን መንገድ ሁሉ እንዲሳካልን። ግን መጨረሻውን የሚያሳምረው ወይ ደግሞ ይሄ ያንቺ የህይወት ዳርቻ ነው ብሎ የሚለው እግዚአብሔር ብቻ ነውና ሁሉን ለእግዚአብሔር መስጠት ነው። እነሱ አሁን አንሄድም ስላሉም ብቻ አይደለም። እግዚአብሔር ኑሩ ባላቸው ስፍራ ይኖራሉ። ሁሉም በእግዚአብሔር ፍቃድ ሲሆን፣ ዋናው ጤና ነው። ሁሉም በእግዚአብሔር ፍቃድ ሲሆን፣ ደስ ይላል። ግን የዛሬ ጨዋታቸው መቀላደዳቸው ደስ ይለኝ ደስ ብሎኛል። እኔ ሳያቸው ናፍቀውን ነው። መችስ የምናገኛቸው አብረው መምጣታቸውን በጣም በናፍቆት ስንጠብቅ ነበረ። ዛሬ ተገናኝተው ያሳዩን መጨረሻ ላይ ያሳዩን ጨዋታ እየገረፋት እሷ ደግሞ እየሮጠች በጣም ደስ ይላል። ጥያቄዋን ደግሞ መሄዳችም፣ ለብቻሽም ቢሆን መሄዳችም። በቃ አንተ ካልሄድክ እሄዳለሁ ስትለው አይ እንደዛም አይችልም አይቻልም ብሏታል። ያው እዚሁ መኖር እንዳለባቸው እና ወደፊት ደግሞ እግዚአብሔር ያውቃል፣ ሁሉን ነገር እግዚአብሔር ያውቃል። እያሳቁን እየተጫወቱ እየተሳሳቁ እየተደባደቡ የድሮ እንትናቸው ሁሉ መጥቶ ድብድባቸው ደስ የሚል እንትን እያሳዩ ነው። እነሱ ሲመጡ ለነገሩ ደስ ይላል። የሚያደርጉት የሆነ ነገር ማሳይተውን ቢሄዱ በእነሱ ደስታ ውስጥ የእኛ ደስታ እንጃ ወደ እኛ አጋቡብናል። ደስታቸውን በጣም ነው ደስ የሚለው። በሚያደርጉት ትንሽ ነገር ያስደስቱናል። ለዚህ ነው እኛ ትልቅ ፕራንክ ሰዎችን የሚያስቀይም ሰዎችን ልብ የሚጎዳ የሚያሳዝን፣ እናንተ የምትጎዳዱበት ወደ ሌላ ተግባር የማትሄዱበትን እንትን ፕራንክ ተሰራሩ የምንለው። ይህን ደግሞ አሁን እያደረጉት ነው። ዛሬም ደስ በሚል ሁኔታ ነው የጨረስ ነው። ያው ቲክቶክ ላይ ዛሬ ለቃለች የሆነ ዘፈን ጊዜ ትንሽ ሰምቼው ነበረ። በዛ ዘፈን ደስተኛ የሆነ አይመስለኝም ብሩኬ፣ ምክንያቱም ልቤ ውስጥ ማን አላስገባም እንደዛ ነገር ነው። ዝፈኛ ሲላት ነበር እሷ መዝፈን አልቻለችም። እዛ ጋር ነው የዘፈነችው። እዚህ ጋር ግን ሲጠይቃት መዝፈን አልቻለችም። አንድ ዘፈን ዝፈኝ ሲላት በዛይ ዘፈን ትንሽ ከንክኖታል። ቆይ ብሏታል። እንግዲህ ምን አይነት ምላሽ እንደሚሰጣት አላውቅም። እሷ ለጨዋታ ነው ያንን የሚያደረገችው መስለኝ። ጨዋታ ጎበዝ ነች። አይምዬ እኮ ጨዋታውን ስታመጣ ለዛ መልኩ ነው እና ያው እንግዲህ ነገ ተነጎዳ ደግሞ ሌላ ሀይሚዬ ሌላ ዘፈን ቆንጆ ዘፈን ለብሩክ የሚገባው ዘፈን አሰምታ አምጥታ እንደምታስደስተው ተስፋ እናደርጋለን። ሌላው ደግሞ ቻይናላ እንዲንቀሳቀስ አድርጉላት፣ ሰብስክራይብ አድርጉ ሰብስክራይብ በምታውቁት ሰዎች ሁሉ ሰብስክራይብ አድርጉላት። የሀይሚን ቻናል ላይክ አድርጉላት። ዋጋ አለው። እንደውም ላይክ ምናም ድሮን ዝም ብዬ ዩቱብ እከታተላለሁ አንዳንድ የምወዳቸውን ቻናሎች ገብቼ ያለው ገብቼ አይቼ የሚያስተምረኝም ከሆነ ትምህርት ወስጄ በደንብ ሰምቼ አዳምጬ በቃ ነው መውጣው። አስተያየትም አልሰጥም ላይክም ሳልሰጥ ግን የሚጠቅመኝን ነገር ውስጥ አለው የሚጠቅመኝን ቻናሎች አያለው። ለምሳሌ አሁን ትንንሽ ልጆች ስላሉኝ ስለ ልጆች የሚያስተምሩ አሉ። ልጅ እንዴት በውጭ ሀገር ልጅ መያዝ እንዴት እንዳለባችሁ እንደዛ እንደዛ። ላይክ እና ሌላ ነገር ጥቅም እንዳለው ለነዛ ልጆች አላውቅም ነበረ። አሁን እየገባኝ ዩቱብ ስሰራ እና ከአንዳንድ ሰዎች ስሰማ ነው ላይክ ማድረግ እንዳለ አስተያየትም ያስፈልጋል። ያው ኮሜንት ለሰዎቹ አስተያየት እሰጣለሁ ነገሩ። አንዳንዴ ግን ላይክ ሳያደርጉ ብዙዎች ይመለከታሉ፣ ግን ላይክ የማያደርጉ አሉ። እኔ እንዳላደረግኩት ማለት ነው። እኔ በጣም የምወዳቸው ፕሮግራሞች አሉ፣ ሰዎች የምመለከታቸው፣ ግን ላይክ ሳላደርግ ነው። ያንን ግን ዝም። ነገሩን እኮ ወድጄዋለሁ፣ አለመውደድ አይደለም ላይ ክ ያላደረግኩት ያ ነገር ስላልተመቸኝ አይደለም። የሰማሁት ነገር ተመችቶኛል፣ ግን ያንን ነገር በእንትን ልብ አልለውም። በቃ ያንን መስማቴ ነው እኔ ልብ አልለውም፣ ያንን አላስተውለውም። ግን አሁን እኔ በየገባውበት ዩቱብ የምከታተላቸውን ልጆች ሁሉ አሁን ላይክ ማድረግ ጀምሬያለሁ። አሁን ስለ ላይክ ጥቅም ሳውቅ እናንትን ስልና ላይክ ከኛ በልጠን የሆነ ከኛ ከምሰራው በጣም ነው እነሱም ማስብ፣ ኢትዮጵያ ውስጥ ነው የሚኖሩት፣ ብዙ ነገር ያስፈልጋቸዋል። እኛን ደግሞ ለማዝናናት እኛን ለማስደሰት ነው የሚመጡት። ስናይ እንግዲህ የሚያስፈልገውን ነገር ሁሉ ብናደርግላቸው ጥሩ ነው። ደግሞ የተለያየ አስተያየት ውስጥ የማያችሁ የተለያየ ነገር የምጽፉ ሰዎች አሉ። ሀይሚ መጠንቀቅ እንዳለባት ወይ ስለ ሀይሚ ስለ አንዳንድ ነገር የምትጽፉ ያው በውስጥ ማግኘት ከቻላችሁ እዚህ ላይ ከምጽፉ እና ሰዎችን ከምታስደነግጡ በውስጥ ብታናግሯቸው በውስጥ ብታናግሯቸው በጣም ደስ ይላል። መምከር ካለባችሁም ደግሞ መጠንቀቅ ያለባቸውን ነገር ሁሉ ኮሜንት ላይ ስጽፉ ብዙ ሰዎች ይደነግጣሉ እና አንዳንድ የምትሰጡትን አስተያየት ነገሮች በውስጥ ብትነግራቸው ጥሩ ነው ብዬ አስባለሁኝ ከነ ምክንያታችሁ ከሰማችሁበት ቦታ ከዚህ ከዚህ ሰምተናል ብላችሁ እንደዛ ብታደርጉ ጥሩ ነው። ላለው ለዛሬው ስለጠፋ በተመቸችኝ ሰዓት መጥቻለሁ። ያው ስላልተመቸኝ ነው። ለሁላችሁም ለምትሰሙኝ፣ ለምታዳምጡኝ ሰዎች አመሰግናለሁ። እግዚአብሔር ይስጥልኝ። ላይክ አድርጉኝ። አመሰግናለሁ። ሰላሙኑሊ